አሜሪካ ስለ ፋኖ የሰጠችው ጥብቅ መግለጫ ዛሬ በአዲስ አበባ ምን ተሰማ? በኢትዮጵያ የአሜሪካ አምባሳደር የሆኑት እርቬን ማሴንጋ ለፋኖ ጥብቅ ጥሪን አቅርበዋል። ሙሉ መረጃውን በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ ለትግራይ የሚላክ ነዳጅ ወደ ኤርትራ መጓዙ ተነገረ። የወያኔ አይነት እንቅስቃሴ በስፋት እየታየ ነው የተባለ ሲሆን ከዚህ ጉዳይ ጋር ተያይዘው የወጡ ጥብቅ መረጃዎችንም በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን። በመላ ክፍለ አለማት የምትገኘው ውድ የታርጌት ኒውስ ቤተሰቦች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 አሜሪካ ዛሬ አዲስ አበባ ባለው ኤምባሲዋ በኩል ለፌዴራል መንግስትና ለታጣቂዎች መልእክትን አስተላልፋለች። በኢትዮጵያ የአሜሪካ አምባሳደር እርቨን ማሲንጋ ዛሬ ባስተላለፉት መልእክትም በመላው ኢትዮጵያ በሚሊዮን የሚቆጠሩ ሰዎች ለጉዳት የዳረጉ ግጭቶች ሰላማዊና ትክክለኛ መፍትሄ እንዲፈልጉላቸው መልእክትም አስተላልፈዋል። አምባሳደሩ ለታጣቂ ኃይሎችና ለፌዴራሉ መንግስት ባስተላለፉት መልእክትም ህዝቡን እንዲያስቀድሙ ጥሪም አቅርበዋል። ጦርነቱን ማቆም፣ የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ መርዳትና ህጻናት ወደ ትምህርት ቤታቸው እንዲመለሱና የጤና አገልግሎት እንዲያገኙ ማድረግም አስፈላጊ ነው ሲሉም አስገንዝበዋል። በትጥቅ ትግል ስም የሚፈጸሙ ህገወጥና የአይል እርምጃዎች ሊቆሙ ይገባልም ብለዋል። አምባሳደሩ ኤርቪን ማሲንጋ በመልእክታቸው ለፋኖ ለኦሮሞ ነጻነት ሰራዊት እናም ለፌዴራል መንግስት የተናጠል መልእክትን አስተላልፈዋል። በዚህም ፋኖ ተጨባጭ የሆነ ሰላማዊ የሆነ አላማ አሊያም ገቢዞ እንዲመጣ፣ የኦሮሞ ነጻነት ሰራዊት ደግሞ በኦሮሚያ ያለውን ግጭት ለማስቆም ድርድሩ እንዲቀጥል፣ የፌዴራል መንግስት በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ እንዲያቆምና ረጅም እርምጃ ወደ ሰላም በመምጣትም መፍትሄዎችን እንዲያመቻችም ጥሪ ማቅርበዋል። አምባሳደሩ በመልእክታቸው ማጠናቀቂያም ሰላምና መረጋጋት የምንመርጥበት ጊዜ አሁን ነው ሲሉም ተደምጸዋል። ወደ ቀጣይ ጉዳያቸውን ስናመራ በትግራይ 1964 ዓ ም አይነቱ የዘመነ ወይን አይነት እንቅስቃሴ በስፋት እየታየ መሆኑ ተሰማ። ትህነግ ግን ተቃዋሚ ስል ሊያጠፋው መነሳቱን አስታወቀ። ለትግራይ የሚላክ ነዳጅ ወደ ኤርትራ እየተጓዘ መሆኑን የአይን እማኞችም ገልጸዋል። አቶ ኃይሉ ከበደ የሳልሳዊ ወያኔ ሓርነት ትግራይ የውጭ ጉዳይ ኃላፊ እንዳሉትም በትግራይ ላይ ልክ እንደ 1967 ዓ ም የሚያለሙ ኃይሎች መኖራቸውንም አመላክተዋል። ጉዳዩን አሳዛኝ ሲሉም ገልጸውታል። የትህነግ ሁለት ቦታ መሰጠቅን ተከትሎ የተያዘው አቋምና በተግባር እየታየ ያለው እንቅስቃሴ ህዝቡ ካለው የሰላም ተስፋ የጦርነት ስጋትና ግጭት መጠየፍ በሚቃረን ደረጃ እየመራ ነው። ሁለት ታጣቂ ኃይሎችም ተፈጥረው የትግራይን ህዝብ ለማጥፋት ወደ እርስ በርስ ግጭት እያመሩ ነው በማለትም በሪዮተ ሚዲያ የተናገሩትም አቶ አይሉ። ከዚህ በተጨማሪ የኤርትራ ኃይሎችና የፌዴራል መንግስት ጦርነት ከጀመሩ ትግራይ የጦርነት አውድማ ልትሆን እንደምትችልም ስጋቱ ማየሉንም ገልጸዋል። የነ ዶክተር ደብረ ጽዮን ሲነግ ከሻቢያው ጋርም የጀመረው ወዳጅነት ያስቆጣቸው የትግራይ ታጣቂዎች ኃይልም በከፊል በተለያዩ ደረጃዎች ካሉ አመራሮች ጋርም ሃራ መሬት በማምራትም በደቡብ ትግራይ አቅጣጫ መስፈራቸውና አሁንም ወደዛ አቅጣጫ በየቀኑ የሚሄዱ እንዳሉም እየተገለጸ ነው። አቶ ኃይሉ በአንድ ክልል በአንድ ብሔር ስም እርስ በርስ የሚጋደል ኃይልም ከተነሳ አደጋው ይከፋ ነውም ብለዋል። ይሁንና ይህንኑ ሁኔታ ነው በትግራይ 1964 አይነት ስሜትም እየታየ ያስለቅሳል ሲሉም የገለጹት አቶ ኃይሉ ይህንን ከማለታቸው በፊት የእነ ዶክተር ደብረጽዮን ቡድን ለአለም አቀፍ ማህበረሰብ ባሰራጩት የአቤቱታ ደብዳቤ የፌዴራል መንግስት ተቃዋሚ በማደራጀት ሊያጠፋ ነው ያሉት። ተቃዋሚ ሲሉ የጠሩት የኃይልም ከራሳቸው ውስጥም አኩርፎ የወጣ እንጂ አዲስ ተቋቋመም አይደለም። የኃይል መልሶ ማደራጀትና አቅጣጫ እንዳይበትን ማድረግ እንደሚያስፈልግም አቶ ጌታቸውና ወይዘሮ ኪሪያ መናገራቸው አይዘነጋም። በየትኛውም አግባብ የሚታወቅ አመራር በግልጽ ይህንን ኃይል በነ ዶክተር ደብረ ጽዮን ላይ ጦርነት እንደሚከፍት ባይገልጽም አቶ አይሎ እንቅስቃሴውን የዘመነ ወያኔ አይነት ትግል የመጀመር አዝማሚያ እንደሆነም አመላክተዋል። በትግራይ ያለው ሁኔታ ወጥንቅጡ የወጣ ደርዝ ማስያዝ የማይቻል ችግር ነው ያሉት አቶ አይሎ በ በዚህ ላይ በክልሉ የሚታየው ምዕራ አልባ ግንኙነት ችግሩን የሚያብስ ቁልፍ ጉዳይ ነው። ይህኑ ወጥንቅት ትነግ በከፍተኛ ያጥፍቶ መጥፋት ስካር ውስጥም እንዳለ የሚያሳይ ነው ብለውታል። ሁሉም ወገኖች ከስሜትና ህል ተላቀው ወደ ጠረጴዛ ዙሪያ ማምራት አለባቸው ያሉት አቶ አይሎ ፓርቲያቸው ይህንን ስጋት ለመቅረፍም በትግራይ ደረጃ ሁሉንም ያካተተ ብሔራዊ የተባለ ጉባኤ እንዲያደርጉም ድርጅታቸው መጠየቁንም አመላክተዋል። አንድ ላይ በመሰባሰብ ያላቸውን ጥያቄና ልዩነት ለፌዴራል መንግስት ማቅረብ ነባራዊ ሀቅ እንደሆነ አቶ አይሎ አመላክተዋል። ከስልጣን ውጭ መኖር የማይችሉ ለኑርም ቢሉ ምንም አይነት ሌላ ሙያ የሌላቸው በወንጀል ላለመጠየቅ ጦርነትን ብቻ መፍትሄ አድርገው የሚሰሩ የተነጋ አመራሮች መላሊሉ እንደሚገባም ጠቁመዋል። የሻቢያ ኃይሎች በስፋት በሚንቀሳቀሱባቸው አካባቢዎች በኩል በጋድ ነዳጅ እንደሚጓጓዝ የገለጹት የአይንማኞች ናቸው። በተለይም በራማ አቅጣጫ መጠነኛ ግብይት መጀመሩን አመላክተዋል። ከተለያዩ አካባቢዎችም ነዳጅ እያጓጓዙ በሚያቀርቡ አማካኝነትም ነዳጅ ወደ ኤርትራ እንደሚጓዝም በአይናችን አይተናል ብለዋል። እያየንም ነው ሲሉም የተለመደና በጋድ የሚፈጸም ነው ብለውታል። በትግራይ የነዳጅ ሰዎች ችግር እንዳለ በመጥቀስ የነ ዶክተር ደብረ ጽዮን ቡድን ሰሞኑን ለዓለም አቀፉ ማህበረሰብ በአሰራጩ ደብዳቤ ላይ ማስታወቃቸው አይዘነጋም። የዓለም ማህበረሰብ እንዲያውቅላቸው ዘርዝረው በአቀረቦት ክስ ላይ የነዳጅ እጥረት ከፍተኛ እንደሆነ አጽንዖት ሰጥተዋል። ኤርትራ እንደ ሀገር የተመሰረተችው በገንዘብ አጠባና ኮንትሮባንድ እንደሆነ የሚገልጹ እንደሚሉትም ላለፉት አምስት ዓመታት በትግራይ በኩል ዘረፋውን ሳይጨምር በርካታ ንብረት ይጓዛል። ከወርቅ አዘዋዋሪዎች ጀምሮ ነዳጅ ወደ ኤርትራ የሚያዘዋውሩ የፈጠሩ ችግር ከፍተኛ መሆኑን ምስክሮችም ይናገራሉ። የሁሉም የስማቸው ግን ነጻ አውጪ ቢሆንም ከቅርብ ጊዜ ወዲህ ትነግን በከፍተኛ ደረጃ እየተቹ ያሉት የክልሉ ተቋሚ ፓርቲዎች ወደ ኤርትራ የሚደረገው ኮንትሮባንድ መረን የለቀቀ እንደሆነ እየጠቀሱ መሆናቸው አይዘነጋም። ክልሉ በታጣቂ ኃይሎች የበላይ አመራርነት የሚተዳደር የፖለቲካ ኃይሉ አቅም አልባ መሆኑን ለዚሁም መረን ለወጣ ኮንትሮባንድ አይነተኛ ምክንያት እንደሆነም የፓርቲዎቹ ኃላፊዎች በተለያዩ መድረኮችም እያሳወቁም ነበር። የትግራይ ምግብና መድኃኒት ቁጥጥር ቢሮ ኃላፊም ጣመ አረዶም፣ ነዳጁን በሙሉ ወስደው ጨርሰውታል፣ እሱም አልበቃ ብሏቸው ከራያ አላማጣና ከአፋር እያስመጡ ነው ሲሉም ኃላፊነታቸውን መሰረት አድርገው ለትግራይ ህዝብ እውነታውን ማሳወቃቸው አይዘነጋም እሳቸው የነዳጅ እጥረት የተከሰተበትን ምክንያት ሲያሳውቁ እሳቸውን በመጥቀስም አስቀድመው የትግራይ ህዝብ በነዳጅ እጥረት እንዲሰቃይ ተፈረደበት በማለትም ዜና ያሰራጩት የፌዴራሉን መንግስትም የወነጀሉ ይቅርታም አልተጠየቁም። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን የሚመስሉ ነበር በቀጣይ መረጃዎቻችን እስክንገናኝ ድረስ